ሰላም ሰላም ጤና ይስጥልኝ ውድ የአለም ቲቪ ፕሮግራም ተከታታዮች እንዴት አላችሁ በያላችሁ በሰላማችሁ ይዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዝኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማር እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት ና ሌሎችም አማራጮች እየተጠቀምን እናስተምራለን ስለሆነም በየትኛውም አለማት ብትሆኑ መማር የምትፈልጉ ልጆች ታች ላይ ባለው ስልክ በኢሞ በቴሌግራም ወይም ደግሞ በዋትሳፕ በመደወል ተመዝግባችሁ መማር ትችላላችሁ። አማርኛ እንግሊዝኛ በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ፣ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የተወሰኑ የአማርኛ ቃላቶችን ደግሞ ሁለት ሶስት ቃላቶች በአንድ ላይ እያደረግን ደግሞ እንዴት ማንበብ እንደምንችል ዛሬ እናያለን ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። ከዚህ ከምታያቸው እነዚህ እነዚህ ቃላቶች እዚህ ጋር ለምሳሌ ሁለት ቃላቶች ቃላት ማለት በመጀመሪያ ምንድነው ሆሄያቶች በአንድ ላይ ሆነው ተገጣጥመው ትርጉም ያለው ነገር ሲሰጡ፣ እሱ ምን ይባላል? ቃል ይባላል። ለምሳሌ እዚህ ጋ ሁለት ቃላቶች አሉ። ሁለት ቃላቶች አንድ ቃል ሲጻፍ ከመካከል ላይ ስፔስ ነገር ክፍተት ነገር አይደረግም። በአንድ ላይ የሚጻፉት ቃላት ይባላሉ። ስለዚህ ለምሳሌ እዚህ ጋ እዚህ ጋ አንድ ቃል አለ። ከዚህ ጋ አንድ ቃል አለ። ከዚህ ጋር ደግሞ አንድ ሁለት ሶስት ቃላቶች አሉ። ስለዚህ ዛሬ ቃላቶችን ሁለት ሶስት አራት እየሆኑ በአንድ ላይ እንዴት መነበብ እንደሚችሉ ደግሞ እናያለን ማለት ነው። ብዙ ጊዜ በባለፈው ቪዲዮዎችን ስናየ ነበረ ቃላቶችን አንዳንድ ቃል የራስ የራሳቸው እንዴት እንደሚነበቡ ነበር። ዛሬ ደግሞ ቃላቶች በአንድ የተሰባሰቡ ደግሞ ሙሉ ሐሳብ እንዴት ይሰጡናል የሚሉን ደግሞ እናያለን ማለት ነው። ከመጀመሪያው እንጀምራለን። እዚህ ጋር ምን ይላል? መቼ መቼ መቼ ትመጣለህ ትመጣለህ መቼ ትመጣለህ ይላል። አሁን እዚህ ጋር መቼ ትመጣለህ ለማለት ሁለት ቃላቶች አሉ። የመጀመሪያው መቼ ይላል፣ ከዚያ ትመጣለህ ይላል። አሁን ይህን ስትጽፉ ምንድን ነው ማስተዋል ያለባችሁ መቼ ብላችሁ ትመጣለህ ለማለት ደግሞ ትንሽ ራቅ ብላችሁ ነው እ ከዚያው አያይዛችሁ መጻፍ አይቻልም በተለይ አሁን ደብተር ላይ ስትጽፉ ምንድን ነው መቼ ብላችሁ ትንሽ እርቀት ተጠቀሙ እዚያ ትመጣለህ ሌላ የሚቀጥል ቢሆን ደግሞ እንደዚያው ማለት ነው ትንሽ ራቅ እያላችሁ አንድ ቃል ከአንድ ላይ የራሱ ይጻፋል ወደ ሁለተኛው ቃል ስትመጡ ደግሞ ትንሽ ራቅ ብላችሁ ደብተር ላይ ስትጽፉም ኮምፒውተር ላይ ወይም ደግሞ ስልካቸው ላይ ስትጽፉም በዚህ መንገድ መጻፍ አለባቸው ማለት ነው ስለዚህ ምን ይላል መቼ ትመጣለህ እሺ ወደ ሁለተኛው ስትመጣ ደግሞ እዚህጋ የት የት የት ሁ ነህ ሁነህ ሁነህ ነው ነው የት ሁነህ ነው እያችሁ እዚህጋ ሲጻፈውን የት የምትለው የራሷን ትጻፋል። ከዚያ ትንሽ ራቅ ትልና ደግሞ ሁነህ ሁነህ። አሁን ደግሞ ትንሽ ትርቃላችሁ ነው። ምክንያቱም ቃል ማለት ምንድን ነው ብያችኋሉ። ሆያቶች በአንድ ተሰብስበው ትርጉም ያለው ነገር ነው ብያችኋሉ። አሁን እዚህጋ የት የሚለው አንድ ራሱ የቻለ ትርጉም ነው ሆነህ የሚለው አንድ የራሱን የቻለ ትርጉም አለው። ነው የሚለው ደግሞ የራሱን አለው። ሆነህ ነው። አሁን ሆነህንና ነውን እዚህ ጋር በአንድ ላይ ብታደርጉት ምንድን ነው ትርጉም ላይሰጣችሁ፣ ሆነህ ነው የሚል ሊሆን ይችላል ማለት። ስለዚህ እንደዚህ ከሆነ ደግሞ ትርጉም ላይሰጣችሁ ይችላል። ስለዚህ አንድን ቃል ጽፋችሁ ሁሌም ሁለተኛ ቃል ስትጀምሩ ርቀት መጠቀም አለባችሁ ማለት ነው። እሺ፣ ከዚህ ጋር ደግሞ ደውላለሁ፣ እደውላለሁ፣ እደውላለሁ ለምሳሌ እዚህ ጋር ምንድን ነው አልከፋፈል ነው ለምን እደውላለሁ የሚለው ራሱ ምንድን ነው አንድ ቃል ነው ወይም አንድ ትርጉም ያለው ነገር ነው ከሁለት ብንከፍለው ለምሳሌ እስከው ብናደረገው እደው ብለዚ ደግሞ ላለሁ ብንን ምንድን ነው ትርጉም አይሰጠንም ማለት ነው እደው የሚለው የራሱን እዚህ ሶስቱ ብቻውን አንድ ትርጉም የለውም በአንድ ላይ ይሄ አንድ ትርጉም አለው ምን የሚል እደውላለሁ የሚል ማለት ነው እደውላለሁ እሺ ወደ ቀጣይ ስንመጣ ደግሞ ስራ ስራ ላይ ላይ ነኝ ስራ ላይ ነኝ ይላል። ስራ ላይ ነኝ። እዚህ ጋር አሁን የት ሆነህ ነው እንዳልነው ሁሉ ይህም ደግሞ ስራ ላይ ነኝ ስንል ምን ነው ሶስት ቃላቶች አሉ። ሶስት ቃላቶች አሉ። አንደኛ ስራ የሚለው አንድ ቃል ነው። ላይ አንድ ቃል ነው። ነኝ ነኝ የሚለው ደግሞ አንድ ቃል። ስራ ላይ ነኝ ይላል። እሺ ከዚህ ጋር ደግሞ ከተመቸኝ ከተመቸኝ ከተመቸኝ እመጣለሁ ከተመቸኝ እመጣለሁ። እመጣለሁ እዚህ ጋም ደግሞ በአንድ ላይ አንጽፈው መጀመሪያ ከተመቸኝ ሚላለ እዚያ ደግሞ እመጣለሁ እመጣለሁ የሚለው አንድ ቃል ነው። ከተመቸኝ አንድ ቃል ነው። ስለዚህ የሀሳብ ሁለት ቃላቶች አሉት። ምንና ሚል ከተመቸኝ እመጣለሁ፣ እመጣለሁ የሚል ማለት ነው። እሺ ወደ ስመጣ ደግሞ ሚሆን ሚሆን ሚሆን አይመስለኝም አይመስለኝም። ሚሆን አይመስለኝም ሚሆን አይመስለኝም። ይሄ ደግሞ ባለ ሁለት ቃል ነው። ሚሆን አይመስለኝም። እሺ ከዚህ ጋር ደግሞ ደህና ደህና ደህና ናቸው፣ ደህና ናቸው፣ ደህና ናቸው ይላል። አሁን እዚህ ጋር ደህና ናቸው ባለ ሁለት ቃል ነው ማለት ደህናና ናቸው ደህናና ናቸው የሚል ማለት። እሺ ወደ ቀጣዩ ስትመጣ ደግሞ እዚህ ጋር ነገ ነገ ነገ እመጣለሁ እመጣለሁ ነገ እመጣለሁ ይላል። ይህም ባለሁለት ቃል ነው። ነገ አለ፣ ሌላ ደግሞ እመጣለሁ የሚል። በአንድ ላይ ሲነበብ የሚል ነገ እመጣለሁ። እሺ ከዚህ ጋር ደግሞ ባህር ዳር ባህር ዳር ባህር ዳር ነኝ አንዚህ ጋር ባህር የሚለውን የብቻውን አታደርጉትም። እዚ ደግሞ ዳር የሚለውን የራሱን አታደርጉትም። ምክንያቱም እንደው ባህር ዳር ሲላሁን ነኝ። አሁን ለምሳሌ ይህ ባህር ዳር የሚለው የቦታ ስም ከሆነ በአንድ ነው የሚጻፍ። ለምሳሌ አዲስ አበባ፣ ባህር ዳር ስንለውን አንድ ነገር ነው ማለት ነው። ስለዚህ ይህን በአንድ ሲጻፍ ሚለን ባህር ዳር ባህር ዳር ነኝ ነኝ ባህር ዳር ነኝ። እሽ ከዚህ ጋስ ስልኬ ስልኬ ስልኬ አይሰ ስራ አይሰራም። ስልኬ አይሰራም። ስልኬ አይሰራም። እሽ ከዚህ ጋስ አ ይ መ ቸ ኝ ም አይመቸኝም፣ አይመቸኝም። ይህ ደግሞ አንድ ቃል ነው። ምን ሚል? አይመቸኝም፣ አይመቸኝም ይላል። እሽ ከዚህ ጋስ በጣም በጣም በጣም ና ፍ በጣም በጣም ናፍቀኸኛል። በጣም ናፍቀኸኛል ለማለት እንደዚህ እንጽፋለን ማለት ነው። ሁለት ቃላት አለው በጣም እና ናፍቀኸኛል። በአንድ ላይ በጣም ናፍቀኸኛል ብለን መጻፍ ማንበብ እንችላለን ማለት ነው። እሺ ከዚህ ጋር ደግሞ በኋላ በኋላ በኋላ እንገናኝ እንገናኝ በኋላ እንገናኝ ይላል። እዚህ ጋር ባለ ሁለት ቃል ነው። በኋላ አለ እንገናኛለን። ማለኝ በኋላ እንገናኝ፣ እንገናኝ። እሺ የመጨረሻ ደግሞ ትላለች፣ ዛሬ ዛሬ፣ ላች ሁለቱ ፊደሎች ዛና ሬ ማለኝ፣ ዛሬ ዛሬ። አይ መ ቸ ኝ ም፣ አይመቸኝም። ዛሬ አይመቸኝም። ዛሬ አይመቸኝም፣ አይመቸኝም። ይህም ባለሁለት ቃል ነው ማለት ነው። ዛሬ አለ፣ አይመቸኝም። አሁን ዛሬ ቀጠለ አን አስጠግተን ከሬ ጋር መጻፍ አንችልም፣ ምክንያቱም ነው። ዛሬ የብቻውን ይጻፋል። ቀጥለንም አይመችንም ደግሞ የራሱ በዚህ መንገድ እየጻፋችሁ መለማንበር ትችላላችሁ ማለት ነው። በተለይ ይህንን ቪዲዮ ለማየት መጀመሪያ ፊደላቶችን ማወቅ ከዚያ ቀጥላችሁ ደግሞ ቃላቶችን ደግሞ የተወሰነበት መካከሉ አሪፍ ነው። ምክንያቱም ቃላቶችን ከመካከላችሁ በኋላ ደግሞ እያንዳንዱ ቃላቶች ደግሞ ተገጣጥሞ ትርጉም ያላቸው ሙሉ ሀሳቦች ወይም አረፍተ ነገሮችን ወይም ደግሞ ሀረጋቶችን ለመጻፍ ደግሞ ምን ያስፈልጋል? መጀመሪያ ቃላቶች ደግሞ መለማመድ ያስፈልጋል። ስለዚህ ቃላቶችን ደግሞ ሁለት ሶስት ቃላቶችን አራት አምስት ቃላቶችን ደግሞ በአንድ ላይ እያደረግን ሙሉ ሀሳቦችን እንዴት እንጽፋለን የሚለውን የተወሰነ ለማየት ሞክረናል። በቀጣይ ደግሞ ከዚህ ደግሞ ሰፋ አድርገን አምስት ስድስት ቃላቶች ደግሞ በአንድ ላይ ሆነው እንዴት ይነበባሉ እንዴት እንጽፋቸዋለን የሚለውን ደግሞ የምና ይሆናል። እስከዚያን ጊዜ እነዚህን እናንተ በደንብ አድርጋችሁ ተለማምዳችሁ ሞክራችሁ ጽፋችሁ እንደምትጠብቁኝ ተስፋ አለኝ። ሌሎችም ደግሞ ትምህርቶች ምናልባት እንግሊዘኛም ከፈለጋችሁ እየሰራው ቪዲዮ እለቃለሁ፣ እየገባችሁ መከታተል ትችላላችሁ ማለት ነው። ለዛሬ የነበረን ጊዜ ይህን ይመስላል። መልካም ጊዜ። ባይ ባይ።